አብርሽዬ ያው ፍቹ የተስማማ ነው የሚመስለው። ቤተሰቦች በዚህ አጋጣሚ ማለት ነው ትናንትና ብዙዎቻችሁ ለምንድን ነው በሩታ ዩቱብ ቻናል ያልተለቀቀው? አብርሽ ደግሞ ፊቱን ጥሎታል፣ የሆነ ሰዓት ይስቃል፣ የሆነ ሰዓት ደግሞ ሄርሜላ ትዝ እያለችው ነው መሰለኝ ፊቱን ይጥላል እያላችሁ ነበረ እና በዚህ አጋጣሚ ሩታን አይታችኋታለን። ምንም ነገር ከአብርሽ ጋር እንዳልተፈጠረ ስትፈነጥዝ፣ ስትስቅ፣ አቤት ደስታ! እናትነት ለካ እንደዚህ ያስደስታል። የእውነቴን ነው ምላችሁ ከአብርሽ የበለጠ ሩታ ላይ የነበረው ደስታ የሚገርም ነበር። በዚህ አጋጣሚ ግን እኮ ማለት ነው ቤተሰቦች እሩታ ፕሮግራሙ ሲዘጋጅ አላወቀችም። የምታቅ አይመስለኝ። ፕሮግራሙ ሰርፕራይዝ እሷ ብቻ ናት። አብረሽ ግን እዛ ጋር ሲያስመስል ነው፣ ምክንያቱም በሱ ቻናል አደለ የተለቀቀው። ምናልባት ለንጽጌ እጾታውን ለማወቅ ፕሮግራሙን እንዲያዘጋጁ የሆነ ነገር አመቻችቶላቸው ነው እንጂ ፕሮግራሙን አብሬሽ ሳያቅ አይቀርም። ለምን በሱ ቻናል ተለቀቀ ስላላችሁኝ ነው። እና ያ ወጪው የእሱ ከሆነ ግዴታ አንድ ሰው የሆነ ፕሮግራም ያው በዩቱባቸው ህግ የሆነ ፕሮግራም ሲያዘጋጁ ያ ሰው ወጪ ካወጣ በዛ ዩቱብ ሰው ቻናል ነው የሚለቀቀው ቪዲዮ ማለት ነው። ለዛ ነው በሩታ ሳይሆን በአብርሽ የተጫነው። የትናንትና ፕሮግራሙን አብርሽ በደንብ አድርጎ ያውቀዋል። ቤተሰቦቼ ያ አብርሽን ታቆት አደለ? እንደ ይችልበት አደል እንጂ አብርሽ ያውቃል። ሩታ ግን ሰርፕራይዝ ነው የተደረገችው። እሱም ያው እንደ ሰርፕራይዝ ሆነ እንጂ ፕሮግራሙ ላይ ወጪ ወጣው የእሱ ይመስለኛል ለዛ መሰለኝ በእሱ ዩቱብ ቻናል የተለቀቀው። እና ብዙዎቻችሁ ለምንድን ነው በሩታ የዩቱብ ቻናል ያልተለቀቀው? በሩታ ቤት ለምን አልተለቀቀም? እያላችሁ ስጠይቁ ስለነበረ ነው። እና እንደዛ ይመስለኛልም ነው ነው በቃ በህጋቸውም የሆነ ሰው ወጪ አውጥቶ የሆነ ነገር ካዘጋጀ በዛ ዩቱብ ቻናል በዛ ሰው ዩቱብ ቻናል የሚለቀቀው ያወጣ ወጪ እንዲሸፈን ማለት ነው። ለዛ ነው ለዛ ነው በአብርሽ ዩቱብ ቻናል የተለቀቀው እና ትናንትና ያሁላችሁም እንዳያችሁት ሩታ አቤ ስትደሰት እነሱ ይሸካከሙ። እዚህ ጋር አብርሽና ሄርሜላ በተለይ አብርሽ ፍቺው የተመቸው ነው የሚመስለው ይተዛዘሉና ያው ሰተናታል አለ ሄርሜላውን እኮ እንደ ድሮ አብረሽን አይደለም። ሩታ ኦዲንሱ ራሱ ትቶታል፣ አይጨቃጨቀውም ለምን ውስጥ ሂጂ ሄርሜላ ብለናል። እና አብረሽን ትናንት ብዙዎቻችሁ ምንድን ነው ሩታ በጣም ተደስታ እያችሁ ናችሁ እና ዩቱበሮች ሳትቀሩ ፊቱን ዘፍዝፎታል፣ አብረሽ ግን ምንድን ነው እያላችሁ ነው። እና በመሀል የሆነ ሰዓት ላይ ሰቃል፣ በሆነ ሰዓት ላይ ደግሞ ያው እንዳላችሁትን ፊቱን ዘፍዝፎ ነው መታየት ይመስለኛል። ሄርሜላ ድንገት ትዝ እያለችው በነገራችን ላይ ያ ሁሉ ዩቱበር ሲሰበሰብ ሄርሜላ አልተገኘችም። በትናንትና ዩቱብ ላይ ለምን ፕሮግራሙ ይበላሽ ነበረ፣ ሩታ ስለማትፈልግ እሷ እንድትገኝ ያንን ፕሮግራም ያዘጋጁ ልጆች እንጀራ ያውጣላችሁ። ምክንያቱም ሄርሜላ እንዳትገኝ አድርገው ነው ፕሮግራሙን ያዘጋጁ። ትናንትና አቤት አብርሽ መችም ሆዱ ቆርጦታል፣ ትናንትና ሄርሜላ ባለመገኘቷ ማለት ነው። እና ያንን ፕሮግራም ያዘጋጁ ሰዎች የእውነት ተባረኩ፣ እንጀራ ያውጣላችሁ ብያለሁ። ምክንያቱም ሄርሜላ ብትገኝ ትናንትና ያ ፕሮግራም እንደዛ ሆኖ አያልፍም ነበር። ሩታም ደስተኛ አትሆንም ነበር። እና የሩታ ደስታ ግን እኔ ላይም ተጋብቷል። የእውነት በጣም የሚገርም እንትን ስታሳይ ነበረ። የእውነት በቃ ደስ ብሏ ፍንጥስ ጥስጥስ ስትል ነበረ። አብርሽ ግን የሆነ ሰዓት ላይ ደስተኛ ይመስላል፣ የሆነ ሰዓት ላይ ደግሞ ወዲያው ፊቱን ይጥለዋል። ምናምን የሆነ ድብልቅልቅ ያለ ስሜት ውስጥ ነበር አብርሽ ያለው ማለት ነው። ደንግጦና አትሉም ያው ወንዲሁን ሴት ባያቅም ግን ያው ፕሮግራሙን በእጃ ዙሪያ ያዘጋጁ ብሎ ሰው ይሆናል። ይህን ያዘጋጁ ለዛውም ነው በሱ ዩቱብ ቻናል የተለቀቀው እና ግን የሆነ በቃ ትዝታ እየመጣበት ነው። ኤርሜላ በማል ትዝ እያለች ይሆናል ብዬ ያሰብኩኝ ና ብዙዎቻችሁ አስተያየት እየሰጣችሁ ስላየው ነው። ለማንኛውም እኛ ምንፈልገው እንግዲህ ይህም ሆነ ይሄ ልጃቸውን በሰላም እንዲያቅፉ ነው ቤተሰቦች። ብዙዎቻችሁ ጥያቄ ለምን በሩታ ቤት አልተለቀቅም እያላችሁ፣ ይህ ፎቶ ደግሞ በነገራችን ላይ አዲስ ነው።